ይሁን መልአኩ ቅዱስ ገብርኤል ቅዱስ ሚካኤል ለምን አይሉም? እርሱ እንዴ አሁን ለምሳሌ ጠንቁሌ ሚካኤል ለገዳዲ እኔ ቤተክርስቲያኑ ሲሰራ አሰርቻለሁ አብሬ ተባብሬ ማለት ነው፣ አዋተን ማለት ነው። ዙጥ እንትን ጠንቁሌ ሚካኤልን ይሄው ኩሱ ነው እየተናገርኩ ያለሁት አሁን ጠንቁሌ ሚካኤል፣ አካባቢው ነው ጠንቁሌ እንጂ፣ የእግዚአብሔር መላክ ጠንቁሌ ሚካኤል አይባልም። ግን ሰው ይዋህነት ላሉት ነገር እርሱ ማሾፍ የለበትም እግዚአብሔር እኮ የዋህ ነው እናያለ መልአኩ ቅዱስ ሚካኤል ነው ቅዱስ ገብርኤል ነው አካባቢው ስም ቢሰየም ይሄ ለመለየት ያህል እንጂ የእግዚአብሔር መልአክ ስሙ ማን ነው ቅዱስ ሚካኤል የእግዚአብሔር መልአክ ስሙ ማን ነው ገብርኤል ሜአይ ስያሜው ላይ ብዙ አትቁ። ስያሜው ላይ ከገባ ብዙ ነገር እኛንም ልታስወራን ነው ልታስብሰኝ እና ወንድሜ ራሴ ኮ ችግር የለውም ስም እኮ ሰዎች ናቸው ያወጡት እ ለምሳሌ በሴቶች ብልት ማርያም ብለው አውጥተዋል። ኦሮሚያ ክልል ላይ በስርዓት አገር የሚያውቀው ማለት ነው። እና ተውት በቃ እሱ የአብደላ አሁን በአብደላው ጊዮርጊስ ምናምን ብዬ ብለምን አሁን እንዴት አብደላ ጊዮርጊስ ተብሎ ይባላል? ሌላ አለ ግን፣ አብደላ ጊዮርጊስ የሚባለው ደግሞም አለ አብደላ። ኧረ ተው ኤርሚያስ ተው። እውነት ቤተክርስቲያኑ ላሳይሽ፣ ላሳይሽ እሱ እኮ የለት አካባቢው ያለው የራሱ መለያ ካደረገው በዋህነት አይ ስንቱን ነው በየዋህነት እናንተ ጋር የምታደርጉት፣ እንደ ደግሞ አሁን እኮ እናንተ ተክሰን ሰው እኮ ደካማ ነው። ዋናው ነገር እግዚአብሔር የእግዚአብሔር መልአክ ማን ነው ሲባል ቅዱስ ሚካኤል ነው። የኤርትራው ሚካኤል የኢትዮጵያው ሚካኤል ስላለ ታዲያ አልስማማ ነው አልስማማም። እኛ አንስማማም። የሚያስተውል ሰው ያስተውል። ግን ያን አሉ ተብሎ ህዝቡን ማጣጣል ማጣጣልና ቤተክርስቲያኒቱን ማጣጣል አይቻልም። እሺ አሁን ይሄ ማጣጣል ትልቁ ላይ አርገኝ እንደምናት ብሩኬ ካልገረ እኛ እኮ ስንቱ ነው ስንቱ? እኛ ስንናገር ነው ማጣጣል ብላችሁ ብትሉት በሴት ብልት ስም ማርያም ብለው እያወጡ እኛ ምናርገ? ያሁን አብደላ ጊዮርጊስ ያ እንዴ በሴት ብልት ማለት በኦሮምኛ ሙጤ ማርያም ነው ብሎ የሚለው ኦሮምኛ ቋንቋ የምታውቁ እንግዲህ ሙጤ ማለት ምን ማለት እንደሆነ ታውቃላችሁ። እንግዲህ ምድሪቱ ላይ የምትጠራበት ነው ቤተክርስቲያኒቱ ያ ሙጤ ማርያም ብለው ይላሉ። ገሬ የገሬ እና እኛ ምን እናድርግ። እዛው ተነጋገሩ። ተዋህዶ ትእትና ኢትዮጵያ ኦርቶዶክስ እዛው ፋይት አድርጉ። አረ እሱ ችግር፣ እኛ እኮ አልተጣላንም። ያው እናንተ ከበዳዎችሁ እንጂ እኛ አልተጣላንም። ይሄ ነገር ያ ማለት ሰማቱ ቅዱስ ጊዮርጊስ በወንዶቹም በወንዶቹም ጾታ ስም የሚጠራ ሌላ ሊመጣ ይችላል። እናንተ ቤት ምንም አይሰማ ነገር አለ ምድሪቱ መሆኑ አኮነች የተሸከመቻችሁ እውነት የያዘ ነገር ያው ፈተና ያጣው ዞሮ ዞሮ ፍጻሜያችን በተዋህዶ ያደርግልን በተዋህዶ ሃይማኖት ያጽናን፣ እንጂ ሰዎች ባጠፉት ጥፋት ሃይማኖቲቱን ምንም አትሆንም። እና ይህ ይስተካከላል፣ ቀላል ነገር ነው። እስኪ እንግዲህ መዝገበ ቃል ወይዘሮ ስድዱ ይንገሯት እና ምን ማለት ነው ሌላምነግራቸዋል ነው። እኔ ራሴ ያላስተካክለው እርስዎም ቢሆን እኮ አስተካክለው ማየት ይችላሉ። ሰዎች እንደዚህ ስላሉት አሁን እኔ በብልት ምን ያሉት ነገር አላውቅም፣ ግን ተብሎ ከሆነም አይባልም ነው ተብሎ ማስተማ ይሄ አይባልም። እኔ እየተነገረ እያለ ያስተካክሉታል። ምዕራብ ሸዋ ላይ ነው፣ ሄደሽ ጠይቂና እንግዲህ አምቦዎች በሽመል ወገብሽን ቆርጠውት ይተውሻል ማለት ነው። እዚህ ከእኔ ጋር እንደምትኮራከሪ አይመስልሽ። እዛ ብትሄጂ አጭዶ ይጥልሻል። ማነሻ አንቺ በጠሽኛ አራሚ ያደረገሽ ብለው ይሉሻል። ምዕራብ ሸዋ ነው የብፁ አቡነ ገብርኤል አህጉረ ስብከት ይመስለኛል። ሄደሽ ጠይቂና እሱን ቦታ አይደለም። ለምሳሌ ቋራ ያለውን እኔ ሰማዕቱ ቅዱስ ጊዮርጊስ ቋራ ብዬ ነው የምጠራው እንጂ በርሚል የሚለውን ከፊት አላስቀድምም። ምክንያቱም ከተማቱ ስም የሚበልጥ ነገር የለም። ምናልባት አካባቢውን ለመለየት ከተጠቀሙበት መጨረሻ ላይ ነው የምጠራው። ለምሳሌ እኔ ራሴ ያስተካክላለሁ። ለምን ሰው እስኪ ያስተካክለው ጠብቃለሁ። ሃይምሮ ህሊና ሰጥቶኛል እግዚአብሔር። ሰዎች የበርሜሉን አስተካክላለሁ ብለሽ ስትይ የድስቷ ኪዳን እምረት የሚል አዲስ ይተከልልሻል። ምን ችግር አለው? ያንንም አስተካክላለሁ ልጆች እንዲያስተካክሉ ነገር አለው። አጠራር ላይ እኮ ችግር የለውም። ሰዎች እንዲህ ናቸው፣ ይሳሳታሉ። ፍጹም አይደለም። ብሩኬ ጋር ከብሩኬ ጋር ቀጥሉ። እሱ ነው ነካክቶ ብሩኬ ነው ነካክቶ፣ ነካክቶ ሌላ ስያሜ ውስጥ አስገብቶ እኛን ሁሉ እንትን አትበለ፣ አታነካከን። ብሩኬ እኔን በተለይ አታነካከን። በሽንቁሩ ገብርኤል፣ በሽንቁሩ ሚካኤል፣ በእስረኛው ሚካኤል በስደተኛው መድሃን ያለ ምናምን ብቻ እንደዚህ እንያልክ እየጠራ ማለት ነው። ትዝታችን አትቀስቅስብን እኮ ችግር የለውም። ሽንቁሩ ሚካኤል የተባለበት ለምንድን ነው? እየለመንኩት ያለት። ቆይ ወለተ አንቺ አንቺ ታስታቂያለች እኔ ወንድሜ ነው እየለመንኩት ያለት። እንደው በአብደላው ጊዮርጊስ ይዣ አለው በመሐመዱ ማርያም እንዲህ አይነት ስያሜ አታንሳብን ብሩኬ። ህልቅ ሀሳቡ ላይ ቀጥሉ እያልኩ ነው። ቀጠል ይቅርታ ብሮ፣ የቀደመ ክርስቶስ እንትና አይደለም አይሁድ አይደለም ኢትዮጵያዊ ነው ብሎ እኔ በጣም ተሰምቶኝ ነበር። ያው በዚች ላይ ከመውረዷ በፊት ብትመልስልንችን፣ ደግሞ እኔ ውስጥ በጣም ስለተነካ ነውና፣ ኤርሜ አንስተ እንግዲህ ከቻለች እንግ ይቅርታ ሰላም፣ ድምፅሁትን አልሰማሁም፣ እና ህፃናት ነበር ምንድን ነው የጠየቁኝ አለው ኔትወርክ ይዞኝ እንዳይሆን እንኪማ፣ ኤርሜዬ ነው። ኤርሜ የሆነ ርዕስ ቅድም አንስቶ ነበር እና ክርስቶስ አይሁድ አይደለም ጭራሽ ኢትዮጵያዊ ነው ብለው እነሱ ያምናሉ። አዝኔ በቃ ተሰምቶኝ ነው እና እውነት መልስ ብትቢን ካላችሁ ብትመልሱልና ደስ ይለን። ጊዜ ለምን ያዝናሉ እንደ እስራኤላዊያን ነው ሲባል እኛ ያዝነናል፣ እንደ በየዋህነት እኮ አው ብለን እሰይ ብለን ነው የተቀበ ምንም እኮ አያሳዝንም። እኛ ሲያዳም ዘር አይደለም ለምን ያሳዝናል እኮ ነው። ግን የኢትዮጵያ ነው፣ ያጣየ ልጅ ነው የተባለው ተከ ነው። ወለተ ሰነት አይ ያው ነው ጌታ መድኃኒዓለም፣ እንግዲህ የዳዊት ዘር ነው። ዳዊት እና ሰለሞን ደግሞ ኢትዮጵያውያን ናቸው። ንግሥናቸው የነበረው በኢትዮጵያ ነው። ስለዚህ ኢትዮጵያውያን ናቸው። የነበረው የነገሱት በጊዮን ከአኑ ሳዶቅ ነው። አዎ፣ ስለዚህ ጊዮን ያለው ደግሞ ኢትዮጵያ ነው እንጂ አጣዬ ተብሎ አይወራም ወይ ደግሞ ናዝሬት ወይ ጎንደርም አይባልም። በቃ ኢትዮጵያ ካለ ኢትዮጵያ ነው። ስለዚህ የዳዊት ዘር ማለት ጊዮኖዝ የተባለው አባይ ነው አይደለ። እና ሌላ ጊዮን አለ እንዴ? አይ እንደ ድንገት ከሌላ ካለ ነው ያ አባይ ነው። ስለዚህ ሰለሞን እና ንጉስ ዳዊትና ንጉስ ሰለሞን እዚህ አባይ ላይ ጎጃም ነው የተቀቡት፣ ማለት ነው ንግስና የነገሱት። አይ ጎጃም አይደለም ጊዮን ነው። ጊዮን ደግሞ ጎጃምን ይከባል፣ አይደለም የሚለው ኢትዮጵያን ነው የሚከባው። ስለዚህ የነገሱት በኢትዮጵያ ነው። የኢትዮጵያም ሕዝብ የነገሱት ነው የተቀባው፣ ካህኑ ሳዱቅ የቀባው። ንግስናቸው ቤተመንግስቱ የተነበረ የነበረው ነው። ቤተመንግስቱም እንግዲህ ከተቀባ አሁን ላይኖር ይችላል። አሁን ፈርሶ ሊሆን ወይ ተሰውሮም ሊሆን ይችላል። አሁን ላይ ጂኦግራፊ ጂኦግራፊ ኢትዮጵያ በእኛ ኢትዮጵያ ተብላ የምትባለው ሀገር ውስጥ ነው ያለው፣ ቦታው አይታወቅም እንጂ አው መቼስ፣ አሁን አንድ ንጉስ በጊዮን በኢትዮጵያ ከተቀባ፣ ለእስራኤል ለዱባይ ንጉስ ሊሆን አይችልም። ያው ለሀገሩ ነው አይደል የሚነግሰው፣ የሚቀባውም ሀገሩ ነው የሚነግሰውም ለሀገሩ። በደምብ አድርገሽ ሰፋ ሰፋ አድርገሽ ነገርበት ይሄ ታሪክ ሲነገረው አላምን ብሎ ያለ ኢትዮጵያዊ ትውልድ በደንብ ነው መስማት ያለበት። በደንብ ዘርዘር አድርገሽ ንገሪው። ስለዚህ ጂኦግራፊ ቦታ አሁን እዚህ ቦታ ተብሎ ባይባልም፣ ግን የአሁኗ ኢትዮጵያ ተብላ በምትባል ቦታ ውስጥ ነው ሰለሞን ንጉስ፣ ሰለሞን ንጉስ ዳዊት የነገሱት አይደል? አዎ፣ ብዙ እኮ ማስረጃ ለመጽሐፈ ነገስት ላይ ማየት ይችላሉ። አንዴ፣ ሰላም፣ ምንድነው? ፓራስታሞል እና ውሃ ነገር ያዢ፣ ልብሽን ነገር ማለት ነው ሚዩት አርገሽ ለማንኛውም፣ ፓራስታሞል ኪኒን ያጂ ራሽን ካመመሽ ውሃም ያዥ፣ ባጠገብሽ ሰዎችም ካሉ ደገፍገፍ ያርጉሽ እና በደንብ ስሚ። ከዚህ በኋላ ንጉስ ሰለሞንና ንጉስ ዳዊት እስራኤላዊ ነው ብሎ የሚል ሰው ካለ ከኔ ጋ ደም ነው የሚቃባው። እኔ ዛሬ አዲስ ታሪክ አግኝቻለሁ፣ እየሰማሁ ነው። ማንም ማይክ እንዳይከፍት እንዳትረብሹ። እህታችን ቀጤ በደንብ አብራሪለት ለዚህ ህዝብ። መልካም እሺ። እንግዲህ የዳዊት ንጉስ ዳዊት ኢትዮጵያዊ ለመሆኑ እንደው በሎጂክ እንኳ ብንሄድ እኮ አንድ እስራኤላውያን በገና እኮ የሚደረድር የለም። በገናው ራሱ ያለው ኢትዮጵያውያን ጋር አይደል እንዴ? መጽሐፈ ነገስት ቀዳማይ ምዕራፍ አንድ ቁጥር ሰላሳ ስምንት ላይ እስኪ አንበውልን ብሮክ ወንድሜ፣ ህፃናት ስላሉ እኔ ማንበብ ስለማልችል በሮክ ቶሎ ክፈትና። አንተ እውነት ሲወጣ ብዙ ጊዜ በጣም የምትደበቀው ነገር አለ። በጣም እናውጣና አንብብ ቁጥር ብሩኬ። እኔ በቃ ለወጣ ነው ሰዓት ደረሰብኝ፣ ይቅርታ እንግዲህ። አልገባውም እስካሁን ማታም አልገባውም፣ ግን በጣም ደስ የሚል እያዳመጥኳቸው ነው። ግን ለወጣ ነው። ብሩኬ ዳኒ፣ ኤርሚ እሺ እንጠብቅሻለን። ሰላም ግን ባይሆን ያው ኢየሱስ ጥቁር መሆኑን እኔ ራሱ ማስረጃ አለኝ መኃልየ መኃልየ ዘሰሎሞን ምዕራፍ አንድ እና ታዲያ ለምትለኝ ትንሽ ጠብቂና ቆይ እና ወጥቼ ግን እሰማችኋለሁ። እኔ ጥቁር ነኝ ውብ ነኝ ይላል ነቢዩ ቅዱስ ሰለሞን ማለት ነው እና ያው ኢየሱስ ክርስቶስ ደግሞ የዘር ሐረግ ስለሆነ ያው ጥቁር ነው ለማለት ነው። ለሰላም ነው አለቀለት ማለት ነው። አሁን ጥቁር ነው ብላ ያለችው ጡርዬ፣ እኔም በዚህ የአካባቢ ትንሽ መስማማ ይመስለኛል። ምክንያቱም አሁን ጡርዬ ፎቶዋ ላይ ያስቀመጠችው ነጭ ነው ይሄ ስዕሉ ማለት ነው። አይደለም አይደለም፣ ጥቁር ነው ይሄኛው ኤርሚ ለእውነት እግዚአብሔር ሰዓት ደርሶብኛል። ይቅርታ እሺ በቃ በቃ ሂጅ እኮ አልኩሽ። በቃ በጣም ማታ ነኝ ማታ ነኝ። አዎ እንግዲህ ዘጠኝ መቶ ሀያ ዘጠኝ ሰው እያንዳንድ ቁርጥህን ታውቃለህ ማለት ነው። እዚህ ሁለተኛ በዚህ ጉዳይ ላይ ሀሳብ ብለን እናነሳ እስራኤላውያን እታቻውን እየተናደዱ እየጻፉ ነው። ቻሉት ማሩንም አይቻለው። ንጉስ ዳዊት ኢትዮጵያዊ መሆኑ ንጉስ ሰለሞን ኢትዮጵያዊ መሆኑ ታውቋል፣ ተረጋግጧል። ከእህታችን እንሰማለን። ብሩክ ክፈት የተባልከውን ቶሎ ቶሎ ክፈት። አንተ እውነት እንዲወጣ አትፈልግም። ብዙ ጊዜ ሳይህ አንድ ያ ነገሥት መጽሐፍ ምዕራፍ አንድ ቁጥር ስንት ነው ያሉ ያልሽው ወልተሰንበት ሰላሳ ስምንት አምብ ቶሎ ቶሎ እ ያላ ሰላሳ ስምንት እሺ። እና ምን ቤተ እስራኤላውያንም ትክክለኛ እስራኤላውያን ናቸው እኮ ለምን ይናደዳሉ? ተቀባዮቻቸውን ነው ትክክለኛ ያልሆኑት እነሱማ ናቸው እኮ። አቾ ምንም አያመጡም። ያው ሚሳኤል ቢወረውሩ ነው እንግዲህ መድኃኔዓለም ያተርፈናል። አደም እነሱን ከሱን እኮ ኤርሚዬ እነሱን የወሰዱት እኮ ትክክለኛ እስራኤላውያን ስላልሆኑ ነው። ነጮቹ በዲኤንኤ እንኳን የማይገናኙ የእኛ ቤተ እስራኤላውያን የእኛዎቹን ወስደው እነሱ ተቀባይ የእኛዎቹ ደግሞ ሐጅ ሆነው እኮ ሎጂኮ ያስኬዳሉ። ትምህርቱን አስተምሪ፣ እነሱን እንዳትነካኪ ከብርቱን አስተምር ይሄንምናባችሁእጅላያሉ ብዬ ነው። እነሱ እውነተኛ ስራ ናቸው። እኛን ነው መጠቅለል ያለባቸው። እነሱ እነሱ ጋር ብዙ እንትን ሳይታይ ታሪኩን ንገሪኝ። ምክንያቱም እጅሽ ላይ ያለ ሞባይል ሊግል ይችላል እና ሊፈነዳ ይችላል። አሁን ሀሳቡን ነገሪን። እኔ ላምብበው፣ አሁን ህፃናት ረጋ ብለዋል። ላምብበው ከፍቸው ስላለው በስላሴ ስማምኝ አነባለሁ መጽሐፈ ነገስት ቀዳማይ ምዕራፍ አንድ ቁጥር ሰላሳ ስምንት ላይ እንዲህ ይላል፦ ካህኑም ሳዶቅ እና ነቢዩ ናታን የይሁዳም ልጅ በናያስ ከሊታውያንና ፈሊታውያንም ወረዱ፣ ሰለሞንንም በንጉሱ በዳዊት በቅሎ ላይ አስቀምጠው ወደ ጊዮን ወሰዱት። ካህኑም ሳዶቅ በድንኳኑ የዘይቱን ቀንድ ወስዶ ሰለሞንን ቀባ፣ መለከትም ነፋ። ህዝቡም ሁሉ ሰለሞን ሺህ አመት ይንገስ አሉ ይላል። እንግዲህ ይሄ ታሪክ በጊዮን እንደሄደ በጊዮን አካባቢ እንደነበሩ ራሱ ሌላም ክፍል ላይ ነብሎት አለው። ንጉስ ዳዊት የጊዮን ማለት አሁን ኢትዮጵያ ውስጥ የሚገኝ ቦታ ነው ነው ብለሻል። አዎ ጊዮን ማለት ኢትዮጵያ የሚከብ ወንዝ እንደነበረ ዘፍጥረት ላይ ገብተን ማየት እንችላለን። ሌላ ሀገር ጊዮን አለ? ንጉስ ዳዊት እና ንጉስ ሰለሞንን ፒዮር ኢትዮጵያውያን ናቸው ማለት እንችላለን። አለ አዎ፣ ኢትዮጵያዊ ናቸው። ከየትኛው ብሔር ነው የሚገኙት? ከኦሮሞ፣ ከአማራ፣ ከትግሬ? ኢትዮጵያ ሲባል እኮ ብሄር እግዚአብሔር አያቅም። እግዚአብሔር የሚያውቀው ኢትዮጵያን ነው። እኔም የማውቀው ኢትዮጵያዊ ነው። እኔም ኢትዮጵያዊ ነኝ። ንጉስ ዳዊትም ኢትዮጵያዊ ነው። ስለዚህ የዳዊት ዘር ደግሞ ጌታ መድኃኒዓለም ኢትዮጵያዊ ነው የሚለውን በዚህ ማስረገጥ ይችላለው ማለት ነው። ኢየሱስ ከነገደ ይሁዳ ነው የተወለደው ብሎ ይላል አ መጽሐፍ ቅዱስ። አው እውነተኛ ይሁዳውያን እኮ እኛ ነን እንጂ አሁን ጸሎት ላይ ራሱ አይሁድ ይክዱታል የሚለውን አህዛብ ይክዱታል ብዬ ነው እኔ የማነበው ዞሮ ዞሮ እሱን እሱን ብዙ ነገር አለው ግን የመጽሐፍ ቅዱሱን እንየውና እስቲ ምን ይመስላል፣ እዚህ ላይ ያነበብኩት። እስኪ ኤርምያስ እርስዎ ይንገሩኝ፣ አሁን ያነበብኩትን ክፍል። ብዙ ጥያቄ ያለ የብዙ ለብዙ ዘመናት የቆየ መልስ ነው እየተመለሰልኝ ያለው። ስለዚህ ምንድን ነው እየተባለ ያለው? አብርሃምስ ምንድን ነው ዘሩ? ኢትዮጵያዊ ነው። አይ ቲንክ ይመስለኛል፣ መልከጼዴቅ ኢትዮጵያዊ እንደሆነ ሲነገር ስለሰማሁ አብርሃም ኢትዮጵያዊ ነው አለ። አሁን ደግሞ ስለ አብርሃም ቀጣይ ርዕስ ይሁንና፣ መጀመሪያ ስለ ንጉሥ ዳዊት ብንጨርስ አይሻልም? ያው ንጉሥ ዳዊት የአብርሃም ልጅ አደለ? ወደኋላ ዘሩን ስንሄድ፣ አዎ እሱማ ሁሉም የአዳም ዘር ነው። ግን ስለ እኔ የአዳም ዘርማ ሰው በሙሉ የአዳም ዘር ነው። እኔ ጥያቄ እነኛ አሁን መካከለኛው ምስራቅ ያሉት እስራኤላውያን ከየት ነው ዝርያቸው? አዎ አሁን እነሱን ነው። እነሱ እስራኤላውያን እና መጽሐፍ ቅዱስ ውስጥ ያለችው እስራኤል እና እነሱ አንድ አይደሉም። መልክዓ ምድሩ እራሱ የሚመሳሰለው ከኢትዮጵያውያን ጋር ነው። የመጽሐፍ ቅዱሱ ታሪክ እና የእኛ መልክዓ ምድር አንድ አይነት ነው። ስለዚህ እነኝ ታዲያ አሁን አሁን እስራኤላውያን ከየት ነው የመጡት? እነሱማ ምዕራባውያን ያስቀምጡልን ናቸው እንጂ ኢትዮጵያውያን ቤተ እስራኤል ሲጀመር ቤተ እስራኤል እና አሁን ያሉት እስራኤላውያን ለምንድ ነው በቀለም በዲኤንኤ የማይመሳሰሉት? ለምንድነው ነው አንድ አይነት ከሆኑ? ስለዚህ ምንድነው አሁን ቤተ እስራኤላውያኖቹ ምንድናቸው? እነኛ ደግሞ ነጮቹ ከአውሮፓ ከተለያየ ሀገር የገቡት ምንድናቸው? አሁን እስራኤል ብላ ሀገር መስረታ ወታደር ይዛ ያለቸቸው ሀገር ከየት ነው ምንጯ? ማለት እውነተኛ እስራኤላውያን አይደሉም። አዎ፣ እነሱ እውነተኛ እስራኤላውያን አይደሉም። ቤተ እስራኤል ግን እስራኤላውያን ናቸው። የንጉስ ዳዊት ዘሮች አይደሉም ማለት ነው፣ እነሱ አይደሉም። እኛና ቤተ እስራኤል ግን የንጉስ ዳዊት ዘሮች ነው፣ እርሶንም ጭምር ማለት ነው። ደግሞ እንዳይገነጠሉ እዚህ ላይ እኛ የምትለው ማን ናቸው? እናንተ ማለት እስኪ አብራሪ። እኛ ኢትዮጵያውያን እርሶን ጭምር ኢትዮጵያውያን እኔ እኮ ነገሩ አረማመድ ልክ እንደ ዳዊት ነው፣ ዳዊትን መስለው በእርግጥ ብዙ ጊዜ ሰዎችም ይነግሩ ነበረ፣ አንተ ልጅ እርምጃ እንደ ዳዊት ነው እያሉ ይነግሩ ነበረ። አረማመድ ልክ ንጉስ ዳዊት ነበረ እና ያንን ያረጋግጥ፣ ይህ መጽሐፍ ክፍል ግን እንዴት አዩት? እርሶ የሚነግሩን እንጂ እና ሰላም፣ ሰላም ሰላም ቅዱሳን እኔ በጣም ምቹ ቦታ ስላልሆንኩኝ አንድ ጥያቄ ብቻ ጠይቄ ለመውጣት ነው ከተፈቀደ። እሺ ያው እህታችን እንደምትለው ንጉሥ ሰለሞንም ዳዊትም ያው በኢትዮጵያ ክልል ነው የነበሩ፣ በኢትዮጵያ አካባቢ ነው ንግሳቸው የነበረ እና ያው እነሱ በዛ ከሆነ የነገሱት በቤተ መቅደሱም ዛሬ ምንም ቢጠፋም እንኳ በዛ አካባቢ እንደሰሩት ነው እንደዛ ከሆነ ዋናው ጥያቄ አሁን በዓለም ያሉ ሕዝብ ሁሉ ወይም ደግሞ ኢትዮጵያውያን ወደ ኢየሩሳሌም ይመጣሉ፣ በየዓመቱም ቢያንስ በየዓመቱ ይመጣሉ። አምነውበት ነው ወይ ዝም ብሎ ሳያምኑበት ነው? ይህንን ጥያቄ ብቻ እንድትመልስልኝ እፈልጋለሁ። ተባረኩ። የማይጠይቅ ጥያቄ ነው የጠየቀው። ምን አሁን ይህንን ለምንድን ነው ኢየሩሳሌም ይሄዳሉ ብለህ ሌላ ሌላ። ኢየሩሳሌም የእኛ ነበረች አይደል? ወለተ ሰንበት፣ የኢትዮጵያ ግዛት ነበረች አይደል? ወለተ ሰንበት፣ አቤት አየሽ? የጠየቀውን ጥያቄ አካሄዱን ምን ሊል ነው? ወደ ወደ ሰምተሽዋል? ጥያቄውን ቀላል ነው። እሱማ ቢዝነስ እኮ ነው ወንድሜ፣ መቼ አምሉበታል ታሪኩን እስራኤላውያን አምነውበት ነው? ቢዝነስ እኮ ነው እሱ፣ እንጂ ተወለደ ተጠመቀ የሚለውን ሳይቀበሉበት ታሪኩን። እንደውም እኮ አንዳንድ ቦታ ላይ ሁለት ሁለት የሚሆንበት አለ፣ ፍልስጤማውያን እና እነሱ የሚጣሉበት አሁን የወላዲት አምላክ የተወለደችበትን ቦታ እዛ ከጎመኙት ሰዎች አንዱ እኔ ስለሆንኩ የሚጣሉበት ስፍራ አለ። እዚህ ነው የተወለደችው ይላሉ። ስለመወለድ አይደለም፣ ስለመወለድ ሳይሆን ኢየሩሳሌም ይመጣሉ። ኢትዮጵያውያኑ የሚመጡት ምን ሊያደርጉ ነው? እያለ ነው ኢየሩሳሌም። እሱ በየዋህነት ነው እንደ እምነታቸው ሆነላቸው። ለምን ሄዱ እኮ ሳይሆን እውነቱ ይሄ ነው፣ ነው የኔ ምስክርነት። እኔ የምመሰክረው ይሄ ነው፣ እውነቱ ነው እንጂ እንደሚሄዱ ነበር እንታርጌ። እኔማ እዛ ጋር እውነተኛ ታሪክ ያለ መስሎኝ ነዋ ደሽታ ግን ውሸት ነው አይደል? ፌክ ነው አይደል? አይ ያኔማ አምኜ እኮ እንደሌላው ሰው ተሳልሜ መጣሁ። አሁን ላይ ግን ስመረምር መጽሐፍ ቅዱስ ሳነብ መልክዓ ምድሩና ታሪኩ ምንም አይገናኝም። ለቢዝነስ የተሰራ የተፈጠረ ነገር ነው እና ሰዎቹ እራሱ ጌታችን የት ነው የተጠመቀው? ጊዮን እሱማ፣ ጊዮን ነው ግን ያው እሱ የመልእክት ስለሆነ ማስረጃ የሚኖረውም ሌላ ቦታ ከመጽሐፍ ቅዱስ ስለሆነ ውጪ ስለሆነ ይቅርብንና፣ እስቲ ስለዚህ እንሄድበት። ስለ ንግድ፣ ዮሐንስ ዮርዳኖስ ነው ያጠመቀው የሚባለው ለንግድ ተብሎ የተጻፈ ነው እያልሽን ነው? ኢየሱስ ጊዮን ከተጠመቀ ዮርዳኖስ ነው የተባለው ውሸት ነው ማለት ነው? አዎ፣ ጌታ መድኃኔዓለም የተጠመቀው በፈለገ ጊዮን ነው። እኔ ከዚህ ሕዝብ ጋር ተቆጥረን ነው መቶ ሀያ ሚሊዮን ገብተናል ብለን የምንለው ኢትዮጵያውያን ወገኖች ጌታን አልቻልኩም። ይቅርታ አቋረጥኳቸው። እና እህተነት ዋለው ስቃ ዋጥ ያረኮት ነው። እና አንድ ጥያቄ እንትን ልበልሽ፣ ቢሆን የሚባል ሌላ ቦታ ካገኘን አንቺ አሁን ንስሐ ገብተሽ ጌታን ተቀበያለሽ? የለም ሚውት አድርጌ ሰላም የት ነው ረፊ ጫወታው ደርቷል። ጨጭ ብላችሁ ስሙ ጊዮን ሌላ ቦታ የትም የለም፣ የትም የለም። ያለው አንድ አባይ ነው። አባይ ነው ኢየሱስም አባይ ነው የተጠመቀው፣ ሰለሞንም አባይ ነው የነገሰው፣ ዳዊትም አባይ ነው የነገሰው። አባይ ማለት የቀድሞ ጊዮን ማለት ስለሆነ ማለት ነው። የመጽሐፈ ነገስት ቀዳማዊ ክፍሉ ይህን ክፍል እንዴት አያችሁት ታዲያ? እንዴት ነው እርስዎ የሚያዩት? የንጉስ ሰለሞን የተቀባ በበቅሎ ጭኖ መቼም ከእስራኤል እዚህ ድረስ በበቅሎ ኢትዮጵያ ድረስ አይመጣም። እና ያው አሳስተውን ነው ማለት እነሱ በዚያ ዘመን የጻፉ ጸሐፊዎቹ አይሁዳውያን ስለሆኑ አይሁዳውያኑ ባንቻ አነጋገር ቀደም አሳስተውናል።